ይሄንን ነገር የመን ሄጄ አጣራለው። የሚጣላ ሰው አለ የሚገዳደል ሰው አለ በዚህ ጉዳይ ላይ እና የስም ስህተት ነው። እና እንትን ምንድ ነው አጣራለው ምናምን አለ። ሱመያ ደግሞ ቃል ገብታለች። የዚህ ጉዳይ ከተጣራልኝ ከዛ ልጆቹን የማሳየት አሳየዋለሁ ብላ ቃል ገብታለች። ተነስተ የመን እስከሄድክ ድረስ ስለ ሚሞሪው ጉዳይ አይደለም ማሳ የሚያሳስብህ የነበረው ማለት ነው። ምክንያቱም ልጆችን ለማግኘት ነው አይደለ? እንደዚህ ግርህ እየቀጠነው ያለው እዛ እዛ እያልክ ያለው። ስለዚህ ልጆችን የምታገኝበትን መንገድ መፈለግ ነው እንጂ ያለብክ ሚሞሪው የሚደረስበት ነገር ከሆነ ደግሞ። አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የሰሙ ዩቱብ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? ስለምሰጡኝ ማንኛውም ማስተያየት፣ ስለምታደርጉልኝ ሰብስከራይብ እጅግ በጣም አድርጌ አመሰግናለሁ ሀምሳ ሺ ልንገባ እየተንደረደርን ነው፣ እና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጠል ደግሞ የዛሬ ቪዲዮ ያው እርሱ ላይ እንደምትመለከቱት ሳይድ ትላንትና በለቀቀው ቪዲዮ ላይ ያው ሳይድን እንደነገርኳችሁ ነው፣ መጥፎ ነገር መናገር አልችልም። ምክንያቱም ማለት አልችልም፣ ለምን እንደሆነ አላውቅም ግን የተሰማኝን ነገር ከመናገር ግን ወደ ኋላ አልልም። እሱም ተቀየመኝም አልተቀየመኝም፣ ትላንትና በፖስተው ቪዲዮ ላይ የምሬ ነው። ምክንያቱም የሆነ ሰው ተከራክራችሁለት ምናምን ነገር ላይ ግን የሆነ ያልጠበቃችሁት ቦታ ላይ ስታገኙት የሆነ የሚሰማችሁ ስሜት አለ አይደለ? በጣም ነው የሚደብረው እና እስኪ መጀመሪያ ቪዲዮን ሪያክት እናድርገውና ከዛ በኋላ እናንተም የተሰማችሁን ላይ የተሰማችሁን በኮሜንት ትነግሩኛላችሁ፣ እኔም የተሰማኝን ያው በቪዲዮ እነግራለሁ ማለት ነውና፣ በመጀመሪያ ግን የቪዲዮውን እንየው። እኔ እና ሱመያ እንድታረቅ አትፈልግም? ሰላም ከዚህ ቪዲዮ አንተ ሰላም እንድታጣራ ምን አስፈለገ? ሰላም ከማጣራቷ በፊት አንተ ለሱመያ እንድታስረዳ ብዙ ጊዜ ደስ አታለ። እኔ ሰላም፣ አንቺ አልገባሽም እኮ ከፋል። አልገባኝም ምን ይጻልት ነኝ እንዳልኩ ሰላም ኮ አለች። ሰላም እንድታጣራ ሆነልም የሚያርኳት ሰላም እዚህ ነገር ውስጥ እንድትገባ ካልፈለክ፣ ሌሽ አንተ ለሱ መያት ነግራትን። ባጭሩ ምን ልንገራት ልጁን ነገርኳት። በደፈናው እሱ ነገር ይደርሳል። አሁን ይሄ ወሬያችን አይደለም። ልጁ የኔ አይደለም። የተሳሳተ ነው። በስም ስህተት ነው ነው ያልኩት። እኔ አንተን መስል ሰይድ አለ እንደ ስም አለ ስም ይኖር ግን ስለዚህ አሁን ሰላም ጋር ማለት ነው። አሁን ሰላም ልታጠራ የመጣችው ልታጠራም ሳይሆን ሰላም የምትመጣው ልጅቷ ልታሸሽ ነው። እኔ እንዳላጠራ ታሸሻለች። ሸሻ እኔና ማያ እንትና እንድንታረቅ አፈልግምተና ቁአምን ለፋች እ ሰላም መጀመሪያ አንድ ሆቴል አብሮናም ሲገናኙ አይደል? ሲገናኙ ኢትዮጵያ ውስጥ አብሮ ሲዞሩ አንድም ቀን እንትን አትልም። በዛ ሰዓት ምን ያላስተረቀችህ አንተ ራስህ ጥፋትህን ማንና ሱም። አይ እሱ እንተው ነው። አሁን እኔ አንድ ብቻ ነው የማድረገው። ስለዚህ የታሰረቀ ታረገ ብታደርግ አናተን ነው ምለበ። እሱ ምንም ማድረገው ነገር የለም። ግን እሷንም ጠይቃት እና ደውል እስኪ፣ ቪዲዮውን እስከመጨረሻው እንየውና ከዛ በኋላ ለእኔም ያለኝ ነገር ስለነበረ ማለት ነው። ምናልባት ከእኔና ከሰይዶ ጋር የሰራነውን ቪዲዮ ካያችሁ ስለዚሁ እርስ እኔም አንስቼበት የነገረኝ ነገር ነበረ እና እስኪ መጀመሪያ ቪዲዮን ጨርሰን እንየው እና ውድ ቤት ሰዎቻችን እጠራታለሁ። እንግዲህ የምና ይሆናል። እስከ መጨረሻ ከኛ ጋር ሆኑ። አሰላሙ አለይኩም

ደህና ነኝ ያለሁልሽ። እንዴት ሆንሽ? ስለ ልጅቷ ጉዳይ ምናምን እኔ አሁን አንቺን እኮ ለማነጋገር ነው። ወደ አንቺ አንቺን ለማግኘት ፈልግ ነበረ። አዋይ እንዴት ነሽ? ምን እንዴት ታደርጊልኛለሽ? አሁን ነይና እዚህ እንነጋገር፣ ምን ይመስልሻል? ያለውበት ቦታ ልንገርሽ፣ ትመጫለሽ? ቅርብ ነሽ? የት ያለሽው አሁን አንቺ? ሻራ ከምሲ ነው ያለው ትዛጋ። ትመጫለሽ? ጃሚያው ጀርባ። ትነግሪኛለሽ ያለውን ነገር አዋይ አዎ እሺ። ውድ ቤተሰቦቻችን አሁን መታለች። ካሜራ እስክትመጣ ድረስ እስክትመጣ ድረስ ካሜራውን አቆመውና፣ ቤት ውስጥ ነው ያለሽው ውጪ ነው ያለሽው ምናምን ማለቷ ስለማይቀር እንግዲህ ደውሷ። ስትመጣ እኔ እደበቅና ከአንቺ ጋር ታወራላችሁ። እሺ እኔ ስታይ እንዳደነገጥ ከአንቺ ጋር ካሜራውን አቆምና ከዛ ልክ ሰው ሰፈሩን ስጠይቅሽ ቦታውን ስደርስ፣ እኔ ካሜራውን አስጀምረ ይደበቃለሁ። ከዛ አንቺ ታወራታለሽ። እኔ ከዛ በኋላ አመጣለሁ ማለት ነው። ሰላምታት እና እዚህ ስቆም ያለሽ ማለት ነው አንቺ ሰላም

ምንድን ነው ያጨረስኩት? እኔ የትም አልጨረስኩም። ጋር አንዴ ምን ነው

ለተንኮል ትኬት ቆርጠሽ ከኢትዮጵያ መጣሽው በዚህ ፓርቲ ሶስት ነው ዙሪያ ይሄን ፓስፖርት ካላገኘሽ ኤምባሲ የለም ከዚህ ሀገር። አሁን የፈለግኩሽ ለምን ደው አሁን ዛሬ ነገ ሳቲ የሰርጋችንን ቪዲዮ የሰረቅሽው ሜሞሪ እንዳለ አሁን እዚህ ጋር ፓስፖርት አንቺ እኔና ሱሚያ እንዳንታረቅ ሁለታችን የምትበጠብጭበት ጉዳይ ምንድን ነው? አንተ ሚሞሪው እኮ እኔ ጋር አንቺ ጋር ነው ያለው ሱመያ ጋር ለምን ያለው? ለምን አንቺ አሁን የመጣው ሌላ ነገር ነው። በቃ የመጣው ፓስፖርት ነገር ላይ

ለእኔ የሚያነሳችልኝ እርዕስ የነበረው ዋና እርሷ ይሄ ነበር፣ እና ከሰይድም ጋር ቪዲዮ ስንሰራ ለሰይድም የጠየቅኩት ጥያቄ ይሄ ነበር። እና ሰይድ ያለኝ ምንድን ነው እኔ አሁን ይሄንን ነገር የመን ሄጄ አጣራለሁ። የሚጣላ ሰው አለ፣ የሚገዳደል ሰው አለ በዚህ ጉዳይ ላይ እና የስም ስህተት ነው እና እንትን ምንድን ነው አጣራለሁ ምናምን አለ። ሱመያ ደግሞ ቃል ገብታለች የዚህ ጉዳይ ከተጣራልኝ ከዛ ልጆቹን የማሳየት አሳዩዋለሁ ብላ ቃል ገብታለች፣ በዴን ስፊት ፊት ማለት ነው። ስለዚህ አንተ ማድረግ የነበረብህ አሁን እኔ የምር ቅር ያለኝ ነገር ማድረግ የነበረብህ እዛ ጋር የመን ሄድ አላደለ። ከኢትዮጵያ ተነስተ የመን እስከ ሄድክ ድረስ ስለ ሚሞሪ ጉዳይ አደለም፣ ማሳይ የሚያሳስበክ የነበረው ማለት ነው። ምክንያቱም ልጆችን ለማግኘት ነው፣ አደለ? እንደዚህ ግርህ እየቀጠነ ያለው እዛ እዛ እያልክ ያለው። ስለዚህ ልጆችን የምታገኝበትን መንገድ መፈለግ ነው እንጂ ያለብክ ሚሞሪው የሚደረስበት ነገር ሆኖ ደግሞ ምን ያደርጋል? እና እርግጠኛ ነኝ ሱመ ይሄን ስታይ ደግሞ የባሰ እንድትናደድ የባሰ ልውስጥ እንድትገባ ነው የምታደርጋት ማለት ነውና፣ የምር ለመናገር በዚህ ልክ አልጠበቅኩም ሰይድ ማለት ነው። በዚህ ልክ አልጠበቀ ማንተ እንዲ ልጆችን የምታገኝበትን መንገድ እዛ ጋራ ያለውን ችግር አጣርቶ መምጣት ይሻላል ወይስ ከሚሞሪ ስጭኝ ተብሎ ለሚሞሪ እንተ ማለት ይሻላል? አላቅም እኔ አላቅም፣ የምር ማለት ነው። እና የተሰማኝን ነገር ከመናገር ወደው ኋላ አልልም። ሱሜያ አሁንም ቢሆን እኔ እንጃ፣ የባሰ እልህ ውስጥ ማስገባት የባሰ እሷ ልጆችን እንዳታሳየ ማድረግ ነው የገባኸው ማለት ነው። እና ስሄድ፣ ለማንኛውም ቀልብ ግዛ። የምርቺ እንተናማ እንደዚህ አርጋሃለች። ለማንኛውም ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሶ። የዛሬ ቪዲዮ ይህን ይመስል ነበረ። እወዳችኋለሁ። ሰላም